አቡነ አቡነ ሰይፈ ሚካኤል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዚያ ወር የሚነበብ የሚጸለይ የአቡነ ሰይፈ ሚካኤል የምስክርነቱ ገድል ይህ ነው። ነውድ ክቡር የሆነ የአባታችን ሰይፈ ሚካኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ እንዲሁም ከደቂቀ ማኅበራን ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። ከዚህም በኋላ አባታችን ሰይፈ ሚካኤል ከወገሪቆ ተነሳ ተነሳ ልጆቹንም ተሰማምቶ ልጆቹንም ተስማምቶ የእግዚአብሔርን ቃል በደረሰበት ሀገር ሁሉ እያስተማረ መንገዱን ሄደ። ሰዎች ሁሉ ወደ እርሱ ይሰበሰቡ ጀመር። ከቃሉ ጣምነት የተነሳ ያደንቃሉ። በደረሰበትም ቦታ ሁሉ ምልክት ይሆናል። ሰዎችን ቦታው እየተገለበጠ እስኪመስላቸው ድረስ ከግርመው የተነሳ ቦታው ይነዋወጣል። አባታችን ግን በሄደበት አገር ሁሉ የሃይማኖት ቃል ያስተምራል። የታመሙት እንደው የጸናባቸው በእጃቸው ቢደሰሳቸው ጊዜ በደሰሳቸው ጊዜ ይፈወሳሉ፣ ይድናሉ። አባታችን ወደ ትግራይ አገርም የመምጣቱ ዜና ተሰማ። በየመንገዱም ሁሉ ሕዝቡን ከመምተኞቹ ጋር ከመምተኞቻቸው ጋር ይጠብቁት ነበር። ቅዱስ አባታችን ሰይፈ ሚካኤልም ሕመምተኞችን ይፈውሳቸውና ያድናቸው ነበር። የቀናች ሃይማኖትን በማስተማር በማየ ትምህርቱም የተጠሙትንም ያረካቸው ነበር። የቀናች ሃይማኖትንም ያስተምራል። ሁሉም አባታችን ለማየት የቃሉን ትምህርት ለመስማት ይገፋፉ ነበር። አባታችን ሆይና ወደ ሀገራችን ግባ። የእግዚአብሔር ቅዱስ አባታችን ሆይ የእግዚአብሔር ኃይል አንተን በመጎብኘት ይከብሃልና ስለኛ ለምንልን አሉት። አባታችን የሃይማኖት ቃል አስተማራቸው። ከዚህም በኋላ ከዚያ ሀገር አልፎ በውሃ ከሞላው ከተከዜ ወንዝ ደረሰ። ጸሎቱንም ከጸለይ በኋላ እንደ ግድግዳ ወዲያና ወዲያ ቆም ዘንድም አዘዘው። ወደ አልባም ደረሰ። ከእርሱም ጋርም ካሉት ሰዎችና ከልጆቹ ጋር እንደደረቀ መንገድ ተሻገረ። በቃሉ ገስጾታልና ከእርሱ ጋርም መቃወም አልቻለ አልቻለም። ዋልባም ገዳም በደረሰ ጊዜ መነኮሳቱ የሚያበራ ኮከብ ሰይፈ ሚካኤል ይሄ ነውን? ተበባሉ ሁሉም የወገራ አገሮች ሀገር ሰዎች እጅ ነሱት። የእግዚአብሔርን ቃል በሄደበት ሁሉ ሲያስተምር ታላቅ ታምር ያደረግለታል። ትምህርቱንም እየ እስከ ተቀበሉ ድረስ ሁሉንም ሕመምተኞች ይፈውሳል፣ ያድናል። ከዚህም በኋላ መገጭ ወደምትባል ታላቅ ወንዝ ደርሶ ወረደ። የአባታችን ሰይፈ ሚካኤል የመምጣቱን ዜና በንጉሥ አዲያም ሰገድም እያሱ ዘንድ ተሰማ። ንጉሥም አባታችን ለመቀበል ደጋግ የሆኑ መልእክተኞችን አዘጋጀ። አባታችን ሰይፈ ሚካኤል ከደብረ ብርሃን በታች ወዳለው ወደ አንገረብ ወንዝ ደረሰ። በዚያም የንጉሡ መልእክተኞችን ተቀበሉት፣ ሰግደውም ሰላምታ ሰጡት። አባታችን ባረካቸው፣ ሰላምና ፍቅርም ሰጣቸው። ያን ጊዜም ከዚያ ተነስተው ወደ ጎንደር ከተማ ገቡ። አባታችን ሰይፈ ሚካኤልም በደረሰ ጊዜ የጎንደር ከተማ ደነገጠች፣ ታወከች፣ ተራሮችም ተነዋወጡ። ሁሉም ሰው የጠፋች እስከመሰላ እስኪመስላቸው ድረስ ከፍርሃት የተነሳ ወደ ኋላቸው አፈገፈጉ ተመለሱ። አባታችን ሰይፈ ሚካኤል ከመምጣቱ ግርማ የተነሳ ጽኑ አውሎ ንፋስ ተነሳ። ያን ጊዜም አባታችን በትምህርተ መስቀል ባረከ አማተበ። ምድርንም የጸናች ሆነች። ንፋሱም ጸጥ አለ። አስቀድመው የሚያውቁት ሁሉም ቅዱሳን የአባታችን የገሉ መልካምነት የቸርነቱ ዜና በዓለም ሁሉ ተሰማ አለ አሉ። ከዚያም አልፈው ዛሬም ወደሚባል ዛሬማ ወደሚባል ወንዝ ደረሱ። በዚያም አደሩ። አባታችን በሌሊት ሲጸልዩ የሚያስፈሩ አንበሶችና ነብሮች፣ ብዙ የዱር አራዊቶች ወደ እርሱ መጥተው ሰገዱለት፣ የእግሩን ትቢያ ላሱ። አባታችን ባርኮ በሰላም ሰደዳቸው። ከእርሱ ጋርም ያሉ ሰዎች ግን አይተው ፈጽመው ፈሩ፣ አደነቁም። በጠዋት ተነስተውን መንገዳቸውን ሄዱ። ደብረሃር ከምትባል አገርም ደረሱ። የደብ ባህር ሀገር ሰዎችን ፊቱ እንደ እግዚአብሔር መልአክ ብሮ የሆኑ አይተውታልና ተቀበሉት። የታመሙትንም ፈወሳቸው፣ አዳናቸው። አገራቸውንም ባረከ። ከዚያም አልፈው ከታላቁ ገደል ሊማሊሞ ደርሰው ወጡ። ብሔረ ልምላሜና ጠል ወገራም ደረሱ። አባታቸውን ወደ ሰዎች ዘንድም በሄደ ጊዜ ሰዎችም ይህንን ነገር አበኛ ላይ የደረሰው የእግዚአብሔር ድንገት ያጠፋን ዘንድ ምንድን ነውን አሉት። አሉ። ያን ጊዜም አባታችን በመካከል ገባ። ባዩት ጊዜም ተደሰቱ። የእግዚአብሔር ጸጋ ይከባዋልና ከማየቱም የተነሳ ደነገጡ። እርስ በርሳቸውም ይህ መልአክ ነውን? ወይስ መልኩ እንደዚህ ያለ ከሰማይ እየወረደ ነው? ተበባሉ። ተደሰቱ። የምስራቅ ፀሐይ ወጥቶላቸዋልና ንጉሱና ህዙም ሊቃውንትም ለመቀበል ወጥቶ፣ ብርሃኑም አበራላቸው በጸሎቱ ጥላትን የሚያሳድድ በእግዚአብሔር ፊት እየተተከለ የብርሃን አምድን ያገኙ በመካከላቸው በመገለጡም የጎንደር ከተማ ተደሰተች። በደስታም ተቀበሉት። የሕግና የሃይማኖት መምህር ከሆነ አባታችን በረከትን ተቀበሉ። አባታችን እንደ ቅዱሳን አባቶች የሃይማኖትን ኃይል ተጎናጽፎ በታላቅ ግርማ ወደ ንጉሱ አዳራሽ ገባ። ንጉሱ ማድያም ሰገድ እያሱም በመንፈሳዊ ሰላምታ ተቀብሎ እጅ ነሰው ብራኬንም ተቀበለ። በረከቱንም ተቀብሎ ለእርሱና ከእርሱ ጋር ላሉ ሰዎች ሁሉ ሌላ ቤትም ሰጣቸው። አባታችን ሰይፈ ሚካኤልም የተወደዱ ሊቃውንቶቻቸውንና የጸኑ ተራሮቿንም መዓዛቸው ያማሩ ዕጽዋቶቿንና ቤተ ክርስቲያንም መሄድን የሚወዱ መኳንንቶቿን ከቀኟና ከግራዋ ሁለት ወንዞች የሚከቧት አኗኗሯ መልካም የሆነች ታላቋ የጎንደር ከተማ አይቶ ተደሰተባት። በትምህርተ መስቀልም ባረካት። ንጉሥ እያሱም አባታችን ወደደው። ዛሬም አመጣጥ ያማረ ነው፣ አባቴ ሆይ በመንግስትና በመንግስቴና በእኔ ላይም ባርካለው። አባታችን ሰይፈ ሚካኤልን በእግዚአብሔር ፍቅር የተቃጠለ ነውና በነገሩ ተደሰቱ። አባታችን ጸሎቱን ጸልዮ ባረከው እንዴም አለው ፈጣሬ እግዚአብሔር መንገድን ያቅና አንድ አብርሃም እንደ አብርሃም ይስሐቅና ያዕቆብ በላይ ላይ ይባርክህ ይባርክ ይባርክ መንግሥትንም እንደ ዳዊትና እንደ ሰለሞን ያድርግ። ከመቅደሱም ረዴትን ይላክልህ ከጽዮንም ያጽናህ አይቀበልህ። አለው አባታችን ሰይፈ ሚካኤል የሃይማኖትን ቃል እያስተማረ ወንጌልን እየሰበከ ብዙ ታምራት እያደረገ የታመሙትን እየፈወሰ እንደ ሐዋርያት የስሉስ ቅዱስን ሃይማኖት እያጸና በዚያ ኖረ። የቸርነቱ ዜና በጎንደር አገሮች ሁሉ ተሰማ። የአባታችን ሰይፈ ሚካኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ገድል ይህ ነዋ። የአባታችን ሰይፈ ሚካኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን። ዳግመኛም በደንቢያ ሀገሮች ሁሉ ተመላለሰ። በጣና ባህርም ወደ አባታችን ያሳይ አባት ወደ ማንድባ ገዳም ደረሰ። የማንድባ ገዳም መነኮሳትም እጅ ነሱት። የገዳሙን የገዳሟንም አቀማመጥ ተመለከተ። ከእነርሱም ቡራኬን ተቀበለ። ከዚያም አልፎ 30 ምዕራፍ ያህል በእግሩ ባህርን እየተራመደ በባህር ውስጥም ወደምትገኝ ወደ አባታችን ዘካርያስ በአት ወደ ገዳመ ገሊላ ገደ። በዚያም ገገ ወደ ገዳሙ ውስጥ ገባ። የገዳሙ ቅዱሳን ባዩት ጊዜም ከብሩህ ከብሩ ፊቱ የተነሳ ደነቁ። ዳግመኛም ባህሩንም እንዴት እንደተሻገረ ስለ እርሱ ተደነቁ። ይህም ሰው ግርማው ያስፈራልና መልአክ ነውን ወይስ ሰው ነውን? ተባባሉ። በደስታም ተቀብለው ወደ ውስጥም አስገቡት። የእግዚአብሔርን ድንቅ ስራን ተጫዋጉቱ አባታችን ሰይፈ ሚካኤልን ንብረታቸውን በባህር መካከል ነውና ደነቀ። የገላቸውን ማማርና የቀና መንገዳቸውንም አይቶ አይቶ ሰላምታ ሰጣቸው። ከዚያም ወጥቶ የሃይማኖትን ቃል እያስተማረና ብዙ ኃይልንም እያደረገ ሄደ። ወደ ንጉስም ተመልሶ ብዙ የሃይማኖት ሚስጥርን ተነጋገሩ። ንጉሱ አዲ አምሰገድም እያሱም አባታችን ሰሜምካንን አባቴ ሆይ እኔ ድንቅ እንደሆነች የገዳምን ዜና ሰምቻለሁና ቃሌን ስማ የዕለት ምግብ የላትም እና እንሆ ለገዳም ላርማጭሆና በጠገዴ ሰባት ሀገሮችን ጉልት ርስት ተሰጠው። ይሁም የአንገረብና የአዳፋ ሀገር ነው። ዳግመኛም በሀገር ወገሪቆና ሀኬት አኬት ማዬ፣ ሻሃይ፣ ቃቅብዳ፣ ሃርም አዞ፣ ምድረ አዲ ሃርድብና እድግ እዳጋ ዳህና። ዳግመኛም ሰለዳ አይት ዳሽም፣ ሁሉም ሰባቱ አንሳባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚያዝያ ወር የሚነበብ የአቡነ አብይ ጊዜ ገድል በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን ጸሎቱና በረከቱ ከሁላችን ጋር ይሁንና በሚያዝያ 19 ቀን የሚነበብ ታምራቱን ታምራትን የሚያደርግ ብፃዊ እግዚእ የእግዚአብሔር ሰው የአባታችን አብየ እግዚእ ገድል ተጋድሎ እንዲህ እንጽፋለን። አባታችን አብየ እግዚእ በቦታው ሳለ እብሪተኛ፣ ትዕቢተኛ እግዚአብሔርን የማይፈራ ስሙ ይትባረክ የተባለ ሐሰጓ ሀሰጓ መጣ። መጥቶም እግዚአብሔርን የሚፈሩትን አላከበራቸውም። አባት እናት የሌላቸውን የመበለቲቱንም ላሞች በማርኮ ወሰደባቸው። እነርሱም ወደ አባታችን አብይ ጊዜ ሄደው የመበለቶችን ላሞች እንደማረከ ነገሩት። የአባታችን አብይ ጊዜም በምን ምክንያት ማረካቸው ሲላቸው እኛም አላወቅንም አሉት። ያን ጊዜም ተነስቶ ወደ እርሱ በሄደ ጊዜ የሰቡ ላሞች ሊበላ ሲያርድ አገኘው ሊበላ ሲያርድ አገኘው። አባታችን አብይ ጊዜም የችግረኞችን ገንዘብ ለምን ተቀማህ? እንደዚህ ያለ ስራ ስለምን ሰራህ አለው። ሐሰጓህም አባታችን አብይ ጊዜ አንተ ገንዘብ ምንም ምንም የለምን የእነርሱንም የምታስመስል የምታስመስል ብሎ መለሰለት። አባታችን አብይ ጊዜ ለእኔ ገንዘቤን ስጠኝ አስገባልኝም አለው። ያሰጓህ ግን ራሱን ንቅንቆ አልሰጥህም አለው። አገልጋዮቹንም ይህንን መነኩሴ ከፊቴ አስወጡልኝ፣ አስወግዱልኝ አላቸው። እነርሱም እየነዱ አባታችን አወጡለት። አሰጓም እበላ ዘንድ ምላስ አምጡልኝ አላቸው። አባታችን አበየ ጊዜም ዐይኖቹን ወደ ሰማይ አንስቶ ጌታዬ ፈጣሪ ኢየሱስ ክርስቶስ ይኸው ይኸው እግዚአብሔር ልጄ ሆይ እኔ ኃጥእ አገልጋይህ ለምናሃለሁ፣ ማልደሃለሁ። አቤቱ ስማኝ፣ የሰማይና ምድር ጌታ የፍጥረታት ፈጣሪ እኔም የቅዱስ ሚካኤል አገልጋይ ነኝ፣ እያለ ለመነ። የቅዱስ ሚካኤልን ስም በጠራ ጊዜ በጸሎቱ ታላቅ ታምራት ይሆናል። ያን ጊዜ ትንሽ ደመና መጣችና፣ አባታችን አብይ እግዚአብሔቱ የእጅን ሥራ አታጥፋ፣ እኔ አገልጋይ እንደሆንኩ ያውቁ ዘንድ ድንቅ ታምራት አድርግ እንጂ አለው። ይህንንም ሲናገር ነጎድጓድና መብረቅ መጣ። ከጉልበቱ ላይ ያስቀመጣትን ያችን ወለተም መትታ ተቆራረሰች። ፍለጓም አልተገኘችም። አሰጓም ከመቀመጫ ጋር ተገለበጠ። ከእርሱም ጋር የነበሩ ከጎኑ ወደቁ፣ ከድንጋጤ ብዛት የተነሳ ወደ ኋላ ወደቁ። አለ አባታችን አብይ ጊዜ አስቀድሞ ባይለምን ኖሮ ሰውነታቸው ሰውነታቸው በጠፋ ነበር። መብረቅ ከመምጣቱ አስቀድሞ ይቅርታ ለመነ እንጂ። ያም አሰጓ ከድንጋጤ ብዛት የተነሳ እንደ በድን ሆነ። ከእርሱ ጋርም የነበሩት ቆይተው ተነሱ። የአሰጓም አውቆ አገልጋዮቹን ገንዘቡን መልስለት ዘንድ ያን መነኩሴ ጥሩልኝ አላቸው። በኋላም አባት ወይ ገንዘብን ትወስድ ዘንድ ና እያሉ ሮጡ። አባታችን አብይ ጊዜ ቸል ቸል አላቸው፣ እምቢ አላቸው። የተላኩትንም ተመልሰው እምቢ አለን አሉት። ሊቃውንቱም እንዳልሞት ስለ እኔ ለምኑ አላቸው። በኋላም ሄደው ስለ እግዚአብሔር ኀጢአት ይሁንብሃልና ይቅር ብለህ ገንዘብን ውሰድ አሉት። ተመልሶም እሺ አላቸው። ልቡ ሩህ ርሩህ ነውና፣ ወደ አሰጓ ዘንድም ደርሶ አንተ ክፉ ትዕቢተኛ፣ ክፉ ከመሥራት በቀር በጎ ነገርን የማታውቅ፣ ለነፍስህ ድህነትን የማትፈልግ ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚያረጋጋ የመንፈስ ቅዱስ ኃይል የማያውቁ ይመስልሃልን አለው። አለ። እርሱም አባቴ ሆይ ይቅርበለኝ እያለ በፊቱ ሰገደለት። ላምንም ላሳርድልህ እጥፍ አድርጌ ሰጠሃለሁ። አባቶይ ይቅር ብለህ ማረኝ። አንተ በምትተማመነው በቅዱስ ሚካኤል ተማጽኝሃለሁ። አባቶይ እኔ እንደ አንድ በአህድ ሰው አደረግኩህ። አባቶይ መልአክ ነህን? አለው። አባታችን አብይ ጊዜም እኔ አልፎ ዘልፎ እላፊ አልወስድም፣ ነገር ግን ያቺ ያቺ መበለት መጣና እንደ ገንዘቧን ትወስዳለች አለው። ያቺም መበለት ሮጠሯት። አባታችን አብይ ጊዜም እንደ ገንዘብሽ እንደ ገንዘብሽ አይተሽ መርጠሽ ውሰጂ እላፊ አትውሰጂ አላት። ገንዘቧንም ወሰደች። ከእነርሱም ገንዘብ ያስቀረባቸው የለም። ጥላቸውም ከመካከላቸው ተወገደ። ፍቅር አንድነት ፈጠሩ። እግዚአብሔር ለእርሱ ያደረገላትን ያዩና የሰሙ ሁሉ አደነቁ። ጸሎቱ በረከቱ ከእኛ ጋር ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር በእውነት ለዘላለሙ ይኑር አሜን። የአቡነ አብየ ጊዜ በአብ በወልድ መንፈስ ቅዱስ ስም አንድ አምላክ አንድ አምላክ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለም በእውነት ይሁንና በሎል እግዚአብሔር ረዳትነት የአባታችን የአብይ ጊዜን አንደኛ ታምር ለመጻፍ እንጀምራለን። በታመመ ጊዜ አንድን እስላም እንዳዳነው እኛንም ለዚያች መቅደስ የምንደክመውን በስሙ ያዳነንን ወደ እርሱ ያቅርበን ያድነን ወደ እርሱ ያቅርበን። ከእለታት አንድ ቀን ገዳማትን ይፈልግ ዘንድ ይጎበኝ ዘንድ ተነስቶ ሄደ። ወደ ምድረ አማራ ደርሶ በመንገድ አርፎ ሳለ ጋኒን የያዘው በቁስል የተመታ አንድ እስላም መጥቶ ከአባታችን አብየ ጊዜ ጋር አረፈ። ዳግመኛ ምድርን በእንጨት እየተጎተተ የሚሄድ ጋኒን ወገቡን የቀጠቀጠው አንድ እመምተኛ መጣና ከእስላሙ ጋር አረፈ። ክርስቲያንም ሕመምተኛውን እንደ መላእክት የብርሃን ልብስን የለበሰ በግርማ የተሸፈነ ያ መነኩሴ በላዩ ላይ ያለው ምንድን ነውን? እርሱ ክርስቲያን እኔ እስላም ነኝ፣ እሱ ክርስቲያን እኔ እስላም ነኝና መጠየቁን ፈረው አለው። አባታችንን አብይ ጊዜንም፣ የእግዚአብሔር ሰው ፍቅር አንድነት ለአንተ ይሁን አለው። ሰላማዊ አባታችን አብይ ጊዜም የእግዚአብሔር ፍቅር አንድነት ከአንተ ጋራም ይሁን ብሎ መለሰለት። ያን ጊዜም ተነስቶ ወደ እርሱ መጣ፣ ወደ ላይም ወጣ። እግሩንም ሳመጋኒኑ ግን በመፍራት እንደ እንጨት ቆሞ በጎ ስራ እንደሰራ ደስ ብሎት እያየ ፍግግ ፍግግ አለ። አባታችን አብየ ጊዜም አንተ መንፈስ ርኩስ አትፍራ ሂድ አለው። ሁለተኛም ያን የቆሰለ ሰው ፈጽሞ ትድን ዘንድ ወዳለሁ አለው። ቃሉም ሳይፈጸም ያን ጊዜ ዳነ፣ እንደቀደመ ተፈጥሮም ሆነ። አባታችን ግን አልተናገሩም፣ በሃይማኖት ዳነ እንጂ። አባታችን አብይ ጊዜም ያንን እስላም ከበሽታ የአዳንህ ማን ነው አለው። ያም ሕመምተኛ እስላም አምላክህ አዳንኝ፣ በስጋው ደሙ አመንሁ በእማሙም በተቸነከሩ እእጁ እግሩ፣ በፊቱ መጸፋት፣ በራሱ መመታት፣ በጎኑ መወጋት፣ በስቅለቱና በሞቱ በሶስተኛው ቀን በመነሳቱ በርገቱ በጠማቸው ጊዜ ጊዜ ወይን እንደሚጠጡ ጠትተው እንደሚሰክሩ በመንፈስ ቅዱስ እንደሰከሩ አምንሁ አለው። አባታችን አብየ ጊዜንም ልጅ በአባቱ እንደሚያምን እኛም አንተን አምነናል ለማን ትተወናለህ አለው። ስንቅ የሌለኝ ችግረኛ ነኝና እናንተስ የሚበላ እንድታገኙ ወደ ባለጸጎች ሂዱ። እኔ ግን ስንቅ፣ በትር፣ ጫማ ለመንገድ ውሃ የምጠጣበት ኮዳም አልፈልግም አላቸው። እነርሱም እንደ አንተ በፈጣሪው የሚተማመን አላየንም አሉ። ጸሎቱ በረከቱ ከእኛ ጋር ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ በእውነት ይደርብን። ሙሴ በጸሎቱ ባህርን እንደከፈለ በከንቱ እንዳንጠፋ ያድነን። በተቀበረበት በደብረ መድኃኒት ሳለ በውዴተው ይጎብኝን። አሚን በዝማ በሁሉ ንፈስ ቅዱስ አዱ አምላካዊን 19 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያ ሰው የፋርሲ ኢጲስቆጶስ የከበረ ስምኦን በሰማዕትነት አረፈ። ከእሱም ጋር 150 ሰማዕታት 150 ዘማታት። ይህም ቅዱስ ተካሽ ነቃይ የተባለ የአርምዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር የሌለውን ንጉሥ ድል በሚያደር